የሰው ፎቶ ወይንም ደግሞ ቪዲዮ ያለ ባለቤቱ ፍቃድ ሶሻል ሚዲያ ላይ ሲጋራ ወይንም ፖስት ሲደረግ ተገቢ ነው ብለ ታስባለህ? ይባር በፍጹም ተገቢ አይደለም፣ ተገቢ አይደለም፣ ወንጀል ነው፣ ወንጀል ነው፣ ተገቢ አይደለም። ስለዚህ መቅረት የሚገባው ና በህግ መጠየቅ የሚያደርጉ ሰዎች መጠየቅ አለባቸው፣ በህግ መታገድም አለበት። እኔ ያለ ሰው ፍቃድ የሰውን ፎቶ ሚዲያ ላይ ማጋራ ተገቢ ነው ብዬ አላስብም። ትክክልም አደለም፣ ያው ጥሩ አደለም ብዬ አስቡ፣ ልክ አደለም። ምክንያቱም ፕራይቬሲ ነው። አንደኛ ሰው ያለዛ ሰው ቅና ምንም ነገር ማድረግ ልክ አይደለም። ምናልባት ቅርበትሽ ሊወስነው ይችላል። ቅርበት ካለሽ ወይ በርዝዴይ ምናምን ሆኖ ሜቢ ልታደረግ ትችለሽ፣ ግን ዳትማች ኢንሴኩሪ ያደረጋቸዋል እነሱ። ስለዚህ ያን ያክል እንትን አይደለም። አሁን ለምሳሌ አንተ የሰርግ ፎቶ የመስክ ፎቶ ቴሌ አሁን የተለያዩ ሶሻል ሚዲያዎች ላይ ፖስት ማድረግ ስታትፈልጋለ ወይስ ስታትፈልግ? እና ምክንያቱ አላጋራም። ባጋራም ደግሞ ሌላ ነገር ሊሰራበት ስለሚችል ለጥፈውም ሌላ ነገር ሊያደርጉ ይችላሉ። ስለዚህ አስፈላጊም አይደለም መደረግም የለበትም። አላርጉም የምፈልግበት ታይም አለ። ያው ጀስት በሰዓቱ ደስታን ለመግለጽ መግለጽ ፖስት ላረግ ይችላለሁ፣ አረጋለሁም ማልፈልግበትም ታይም ይኖራል። ፕራይቬት ፕራይቬሲ ጠይቁ። ፎቶዎችን እንዳለካቸው ይችላለሁ፣ የራሴ ነው፣ ማድረግ ፈልጋለሁ አጋራለሁ ምክንያቱም ኦልሬዲ ኦፊሻል ነው። ምንም እንትን የሚል አይደለም። ስለዚህ ኖርማል ነች። አሁን ላይ ሶሻል ሚዲያዎች ላይ የሚታዩ ፕራንኮችን እንዴት ይመለከታሉ? ከነዛ መሀል ደግሞ እርሶን ያስደሰቱት ወይም ደግሞ ያዝናኖት ካለ እሱ ጋር እንዳሁም ብዙ እኔ እንደ ኮመንት አለኝ አንዳንዴ ምን አለመሰልች ይሄ የውጮች የውጮችን ፕራንክ እያመጡ ዳይሬክትሊ ዚህ ለመጠቀም የሚሞክሩ ሰዎች እኛ ለማህበረሰቡ ለዛ ይሆናል ወይ ወይም ደግሞ በዛ እንትን ውስጥ ልምምድ አለው ወይ እንደዚህ አይነት ኤክስፔክቴሽኖች አሉት ወይ ብለሽ መስራት ያለብሽ ነገር አለ። ምክንያቱም ኤክስፔክቴሽን የሌለው ማህበረሰቡ ጋር አብሰሪ ላልተፈለገ ግጭት ወይም ደግሞ ራስ መስራት እንደዚህ አላስፈላጊ ነገሮች ሊከሰቱ ይችላሉ። ቀልል ያሉ ፕራንኮች አሉ። ላይክ ማስደንገጥን ሳይጨምር ማለት ነው የወርድ የቃላት ጨዋታዎች ምናምን እንደዚህ አይነት ነገሮች ቢሰሩ ያው ሞር አዝናኝ ስለሆነ፣ ነገር ግን ደግሞ ጎጅም ስለሆነ የሚያዝናና ፍራንክ፣ አብዛኛውን የማየው አደጋ ፍራንክ፣ የምታያቸው ነገሮች አደጋዎች ናቸው። ብዙ ጊዜ እንደው ሰዎች ሲመቱ ወይ፣ ተነጋግሮም ሊሆን ይችላል ሲመቱ ነው የምታየው። ያ ደግሞ በጣም ዴንጀር ነው። ጥሩ አይደለም፣ መታየትም የለበትም፣ መደረግም የለበትም። በቃ መቅረት ያለበት ነገር ነው ብዬ ነው። ኢትዮጵያ ውስጥ የሚደረጉ ፍራንኮች አንዳንዶቹ ደስ የማይሉ ነገሮች አሉ ገጠመኝ እንደዚህ ፍራንክ ብሎ አጉል እንትን ውስጥ የሚገቡ አሉ። የሆኑ የሚያስደስቱ አንዳንዱ ደግሞ የሚያስደስትም አለ የሆነ አለ እንጃ። ብቻ አጉል ነገሮች አሉት ፍራንክ። መንገድ ላይ እንደዚህ ሳይግባቡ ምናም ነገር ጥሩ ነገር ያ ጥሩ ያልሆነ ነገር አለው። አይ እኔ ብዙም አልወድም እንደይነን ነገሮች ማለት፣ በጣም ቦሪንግ ናቸው። ስፔሻሊ ደግሞ ይሄ በጣም እንትናቸውን የሚነኩ የሰዎችን ምንድን ነው የሚባለው የሆነ ከሞራል አንጻር የማይታዩ ብዙ ነገሮች ይደረጋሉ እና ብዙ አልደግፋቸው። ከእንትን የወጡ ናቸው፣ ከእኛ ማንነት የወጡ ናቸው ብዙዎቹ እና አልደግፋቸው። ያው ጥቅምት እንደመሆኑ መጠን ቀጭና ጥቅምትን እንዴት ትመለከተዋል? ቀጭ ዋዳ ቀጭ አላወቅኩትም። ቀጭ ተድሮ ጀምሮ ሲኖር የነበረ ና ያለ ነው። ቅዝቃዜም ስለሆነ ውርጭም ስለሆነ ያው ቀጭ ያስቸግራል። ትክክል ነው አምናለሁ። በጣም አስቸጋሪ ነው ያ እኔ ብዙም ጠዋት አልነሳም። ጠዋት ጠዋት የሚነሱ ሰዎች ደግሞ የበለጠ ቀጭ ያጋጥማቸዋል ብዬ አስባለሁ። ጠዋት ጠዋት ላይ ብርድ አለ እና ማታ የእጅ እግር ድሮ ነበረ እሱ ነገር ባይዘው አሁን ሙቀት ሆኗል እኮ። እሺ፣ ዘንድሮ የእንግሊዝ ፕሪሚየር ሊግን ዋንጫ ማን ይበላል ብለ ትገምታል? ቼልሲ ያነሳል ብዬ አስባለሁ። ሚዜዎቹ አርሰናል ወይ ወይ ደግሞ ሊቨርፑል ይበላል ብዬ ጠብቃለሁ። ማን እንድልሽ ትፈልጊያለሽ? ከአርሰናል ውጪ